ሰላም፣ ሰላም ውድና የተከበራችሁ የታናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ባለፈው አይታችኋል ፉፉ ያው እጮኛዬ ነው ብላ ባትናገርም፣ ነገር ግን የሆነ ሰው ቤትዛ መጥታ ፉፉን በጣም አናዳው ነበረ። እሱ እንደውም ፍቅረኛሽ ነው እጮኛሽ የተባለው ይሄ ነው እያለ ደጋግሞ ሲጠይቃት ነበረ እና ልጁም እየገፈታት ተረ ሲያስወጣው አይታቸዋል። እና እሷን ለማናደድ ነው እንጂ ፉፉ ፍቅረኛ ይዛል ብዬ አላስብም። ነገር ግን እሷ ምን ያክል ትወደኛለች ትቀናለች፣ ወይ ሳትቀናም ምናም የሚለውን ነገር እሷን ለመፈተን ይመስለኛል። እንግዲህ ከየት እንዳገኛት አላውቅም። አንድ ቀናተኛ ሴት ይዞ መቷል ማለት ነው እና በስመ አብ ግን የምታናድር ነች። እውነት እኔ ታናድራለች ሲያዋት ራሱ ታናድራለች፣ እንኳን ተናግራ ማለት ነው እና ምንድን ነው የሆነው? ፉፉ ለፍቅር ደውሎ እየመጣሁ ነው ሰው ላስታውቅሽ እፈልጋለሁ ብሏታል ማለት ነው እና ከዛ በፊት ትናንትና ራሱ የሆነ ሰው አለ ምናምን እያላት ነበረ። እኔ ቪዲዮ ስላልሰራሁላችሁ ነው እንጂ የሆነ ፍቅረኛ እንዳለው ምናምን ነገር እና ላስታውቃት እንደሚፈልግ ነግሯት ነበር ለፍቅር ማለት ነው እና ምንድነው፣ ዛሬ ይዟት መጣ። ይዟት ሲመጣ እና ሰላም እንድትለውም አልፈቅድ ፍቅር ፉፉን ሰላምም እንድትለውም እንድታወራውም አትፈቅድም ማለት ነው። በጣም ቀናተኛ ናት። ከዛ ያው ፍቅር ፉፉን ሰላም ስትለው ራሱን ለምን ትዋለሽ የእኔ እና እሱ እኮ ጓደኛሞች ነበር አታውቂም ስትላት እሱ ያለፈ ታሪክሽ ነው፣ አሁን ግን ከኔጋ እስከሆነ ድረስ ፉፉን ሰላም አትበይም ማለት የለብሽም ስትላት ፍቅር እንግዲህ በንዴት ማለት ነው ይለይልሽ ብላል። ጭራሽ እንድትሰማ ያደረጋት ማለት ነው። ለሷ ብላ ለሷ አለህ ብላ ሳታስበው ፉፉን አሳመቻት ማለት ነው። እስከ ዛሬ ሰምታ ማታውቀውን ለሷ አለህ ብላ ማለት ነው። እና ልጅቷ ግን ምስማ ክፍሎ የምትመስለው ማለት ነው። ቀናተኛ ነገር ናት። እና ፍቅርን እኮ አንጨርጭራታለች። በነገራችን ላይ በጣም ተናዳለች ፍቅር ማለት ነው። ምክንያቱም በዚህ ልክ እንደ ሰላምታ እንኳ እንዲሰጣጡ አልፈቀደችላቸው ማለት ነው። እና ፉፉ እራሱ በጥፌ ተመቷል። የተመታበት ምክንያት ደግሞ ምንድን ነው? ከዚህ በኋላ ጓደኛ አለኝ እኔን ማውራት አትችም ሲላት እንዴት ነው እኔም ላውራህ አልችለው ብላ አንድ ሁለት ጥፊ ነው አንድ ጥፊ አቅምሰዋለች ማለት ነው። እና በነገራችን ላይ ኮሜንቶች በሙሉ ፍቅር ፉፉን ትወደዋለች፣ ትወደዋለች የሚል ይበዛል ማለት ነው እና ያው በዚህ ልክ የተናደደችው ለፍቅር ለፉፉ ቦታ ስላላት ነው። ስለምትወደው ነው። ምናምን ነገር ነው እንዳለ ኮሜንት ለማየት ሞክሬ ነበር ማለት ነው። እውነት ነው፣ ፈርደዋለች። ሰምኮ ተናግራለች፣ ብዙ ጊዜ ተናግራለች። ሲጀመር ባይዋደዱ ኖሮ አብሮም አይሆንም ነበረ ሲጀመር ማለት ነው። እና ፉፉ ግን ይህችን ከየት እንዳመጣት አላውቅም፣ የምር ከየት ከየት ፈልጎ እንዳመጣት ካረካቷ። ንግግሯ በቃ ከሆነ ሁለ ነገሩ በጣም ነው የሚያናድደው ማለት ነው። እና እንደውም ፍቅር ላለመናደድ በጣም ሞክራለች። በተለይ ማለት የምትናደደውን በፉፉ ነው እንጂ በሱ አልነበረም። ምክንያቱም እሱን ያመጣት ከየት እንዳገኛት ግን ፈጣሪ የወቀው። የምር በጣም አይናጣ ናት። እና እርግጠኛ ነኝ የፉፉ ጓደኛው አይደለችም። ግን ፍቅር እጮኛለኝ ያለኝ ታጭቻለሁ ምናምን ነገር እያለች ስትለው ስለነበረ እሱም ተራውን ብድሩ መመለስ ስለፈለገ ይመስለኛል። ደግሞ እንደዛ ነው ሊሆን የሚችለው። የምሬን የምላችሁ እንጂ ፉፉ በዚህ ልክ በዚህ ፍጥነት እንዲህ እስከ ዛሬ ታስቀምጧት ነው ዛሬ፣ በሁለት ቀን በሶስት ቀን እንደዚህ አድርጎ ሌላ ሊያመጣት የሚችለው ኬት ነው። ስለዚህ ይሄ እኔ እንደማስበው ከሆነ እንዳልኳቸው ነው ፍቅርን ለማናደድ እንደገና ደግሞ ፍቅር ለእኔ ስሜት አላት የላት የሚለውን ነገር ለመፈተሽ የራሱ የሆነ ፈተና በውስጡ በቃ የማንኛውም ፍቅር እንዴት እንደተናደደች አይታቸዋል። በጣም ተናዳለች። የመታቸውም ተናዳበት ነው። ምክንያቱም ከዚህ በኋላ እኔ ፍቅረኛ አለኝ እኔ ልታወሪ አትቼም ምናምና ከልጅቷ ጋር ሲነጋገሩ ፍቅርን ሲቆጣት ነበረ በቃ ተያት አተናገሪያቱን ላምናም ሲዳስ በአሳባት ማለት ነው። ፍቅር አይፎፉ ዛሬ እንኳ እንደዚህ ፏ ብላ እንኳ መታምን አለበት። ሙዳን ባሰርቀው የምር በጣም ነው ያማረባት ፍቅር ዛሬ ማለት ነው። የምር ውበትን ደፍቶባታል። ግን ይችን ሴት ኬት እንዳመጣ ታላቅም ቀኗን ያበላሸው ገና ዛሬ እንደዚህ እየሳቀች ብትመጣ በስተ መጨረሻ እናደህ ላካት ማለት ነው። ለማንኛውም በፉፉ እንዳትናደዱ እኔ እንደሚመስለኝ ከሆነ እንደዛ ነው ማለት ጓደኛ ይዞ አይደለም። ምክንያቱም በዚህ በሁለት ቀን በሶስት ቀን ምንም አይነት ለውጥ ሊመጣ አይችልም፣ ከየትም አያመጣትም። ግን ተነጋግሮ ይሄን ነገር ኮሚሽን ተሰጥቷት ነው ልጅቷ መታ በዚህ ልክ የፉፉ ፍቅረኛ መስላ ፍቅር ስታናድድ የነበረው እንጂ ትክክለኛ ፍቅረኛው እንዳለ ነው። መቼም ይገባቸዋል ብዬ አስባለሁ። ለማንኛውም ፍቅር ያልተናደደች ለመምሰል በጣም ሞክራለች። ግን ተናዳለች፣ ተናዳለች ግን በቃ ላለመናደድ ወይንም ተናዳለች፣ በቃ ምን አገባኝ ጓደኛ ቢኖረህ ባይኖረህ ምናምን ነገር ብላ ለማሳየት ትሞክራለች። ግን በጣም ተናዳለች። ማለት ያናደዳላ ብ እሷ እጮኛ እኮ መጥተውላት እኮ አልፈልግም ብላለች። በቤተሰብ ምናምን መጣን የምትብል እኔ ግን አልፈልግም ብዬ አቆየችዋለሁ ብላለች አልፈልግም ያለችበት ምክንያት ደግሞ ከፉፉ ጋር ያለውን ነገር ስላልጨረሰች ነው። ስለዚህ አንተ ደግሞ ዛሬ መጠፍ ጭራሽ ልታውሪኝ እንዳትሞክሪ፣ ከዚህ በኋላ እኔን እንዳታውሪ ስትላት ጥፊ ቀመስክ ማለት ነው። ጥፊ ቀመስክ ማለት ነው። እና የመታች ደግሞ ስለመጠላ አይደለም፣ አታውሪ ትላል ካተናዳብህ ነው። ሰምተሃል እና ልጅቷ ደግሞ ልጅቷ እኮ በጣም የገረመችኝ ፍቅር ስስመው ራሱ ጉንጩን ስጠርግለት ነበረ። አንድ በሉ ከዛ ደግሞ ስትመታው በጥፊ በቃ ሄደ። በቃ ልትደበድባት መጣች ማለት ነው። ለምን መጣች? ፉፉን ብላ ፍቅር ልትደበድብ መጣች። እና ድፍረቷ እናንተ ከኋላ የምትመጡ ሰዎች ተቡ፣ ግን ከኋላ መጣችሁ አይን አታውጡ። ምንድን ነው እንዲህ ስንት ዓመት አብሮ የቆየ ጓደኛሞች ትገቡና ዛሬ መታችሁ ለዛ ሰው ፈላጭ ቆራጭ እኛ ነን ትላላችሁ። እንዴ ቢያንስ እኮ አዲስ ሆናችሁ ስትመጡ እንግዳ ስትሆኑ ለስለስ ማለት አለባችሁ። ለአንድ ቀን ማለት ነው የሆነ ሰው ቤት ሄዳችሁ መቼም ቀስ ቀስ እያላችሁ ነው የምትላመዱት እንጂ በአንድ የመጣችሁ በሰው ቤት አዛዥ አትሆኑም፣ አይደለ? እና አሁን አሁን ቪዲዮ ላይ እያዳድስ ምትመጡ ሰዎች ስናያችሁ ማለት ነው፣ ዛሬ ሆኑ በአንድ ቪዲዮ ታይታችሁ ግን በጣም አይን አውጣ ትሆናላችሁ። እና እንደዚህ ባትሆኑ አሪፍ ነው ማለት የመጀመሪያ ቀን ቢያንስ ፀባይኛ ሆኖ ማለት ህዝቡም እንዲወዳቸው ለእናንተ ብዬ ነው አለ። ወይኔ ይቺ ልጅ ምን አይነት ናት ፀባይዋ በቃ አለ ይላችኋል ማለት ነው እንጂ ዛሬ ቪዲዮ ላይ መጥተሽ ዛሬ እንደዚህ አይነት ነገር ካደረሽ ነገ ሶስት አራት ቀን ሲሆንሽማ ልምድ ሲኖርሽ አስብ ምን አይነት ታሪክ ልሰር እንደምትች እና እናንተ ከኋላ የምትመጡ ሰዎች ስርዓት ሲኖራችሁ በልክ ያድርጉት ማለት ነው። እንዴ ስንት አመት አብሮ የኖሩ ስንት ነገር ላሳለፉ ሰዎች ውስጥ ገብተሽ ጭራሽ እንደዚህ ትቀውጨዋለሽ? እንዴ እንዴ ኬት እንዳመጣት የምር እንዲ ፍርሃት የሚባል ነገር እንዲ ሰውኩ እንዲ ስለው እዚህ ነው። ኮሎ ለሽሩሽ አዲስ ስትሆኑ በተለይ እንደዚህ ሌላ ሚዲያ ላይ የማትታወቁ ከሆናችሁ ትፈራላችሁ። ልምድ እስከሌላችሁ ድረስ ይቻይና ወጣናት በቃ ኬት እንዳመጣት እራሱ አላውቅም። የምሬ ነው እንዴ ይቺ እንዲህ ቢያገባት ራሷ ንግብግባ ነው የምደፈው። በዚህ ቅናቱ ከባድናት አስመችታል። ግን እንደዚህ አይነት ህይወት ቢሰጣችሁ ምን ትላላችሁ? ሰው ሰላም ስትሉ ለምን አልሹ ለምን እንደዚህ ሆነ ለምን ወጣ በዚህ ገባ ምናምን የሚል ሰው ማለት ነው። ለማንኛውም ፍቅር ተናዳበታለች፣ ነገር ግን አላስፎገረች መናደዷን። ጥፊው ግን ይገባዋል የምትሉ ይገባዋል፣ እውነትን ይገባዋል። እንኳንም ቀመሰ ጥፊው ማለት ነው እና እንግዲህ ባለፈው ሩታ ስትማት አብርሽን ብትወደው ክብር አይኖራትም ማለት አብርሽን ብትወደው ኖሮ ክብር ስለማትወደው ነው ክብር የሌላትም ለባሏ ምናምን ስትሉ ነበረ። እንግዲህ ዛሬም ደግሞ ፍቅር ክብር ስለሌላት ነው ፉፉን የመታችው እንዳትሉ ንግግሩ ስላናድዳት ነው። ይሄ ከዛ ጋር የሚገናኝ ነገር የለውም እና ፍቅር ጀግና ናት ነው ምላችሁ። ምክንያቱም እሱን ያናድዳት እሱ ራሱ ሰውዬልሽ ልምጣ ላስተዋውቅሽ ብሎ መጥቶ አሰደባት። እንደገና ደግሞ ያልሆነ ያልሆነ ሀረካት ነው ልጅቷ እራሱ ያሳየቻት። ስለዛ ልትመታት እንዲሁም ፉፉን በመታችበት እጇ ልጅቷን እራሱ ብታቀምሳት ደስ ይለኝ ነበረ። እውነቴን ነው የምላችሁ፣ ልጅቷ ጥፊ ያስፈለጋት ነበር። ግን ያው እሷም የሰው ሰው መምናት አልፈለገችም የምታውቀው። ፉፉን የጠፈጠፈችው የምር ጥፊ ግን ተመችቶኛል እንደታያችት እና ፉፉ ይቅርብክ ይች ልጅ እዛው ካመጣህበት ቦታ መልሰልንና ና። አንፈልጋትም። ድጋሚ ልናያት ማለት ነው እንዴ? ፍቅር ዛሬ እንደዚህ አምሮባት መጥታ ዋው። ዛሬ እየሳቀች ነው። ናም ብለን ሳንጨርስ ጭራሽ አናዳጅ የሆነች ሴት ጌት እንዳመጣት አላውቅም ማለት ነው። ይኸው አምጥታ ጫጓራውን አጨስከው ማለት ነው። ከዚህ በኋላ ይችን ሴት ደግመህ እንዳታመጣ ትሰምታል። እንዴ ፍቅረኛ ተከፍታለች። እናያት አንፈልግም። አታስከፋት። እንዴ ማስታወቅ ስለምን አስፈለገ? ጓደኛ ራሱ ካለህ የግድ እሷን ፍቅር ማስታወቅ አለብህ? ራሱ ላስታወቅሽ ብለህ መጣህ፣ እሷን እንደዚህ አናድህ አሰድበህ መሄድ አለብህ? ይሄ ፌር አይደለም። ስለዚህ እቺን ሴት ስጀመር ለጓደኝነትም አይደለም ለፍቅረኝነት፣ ለጓደኝነትም አትሆንም። እቺ ሴት ስጀመር ካነጋገሯ ሀረካቷ፣ የሁሉ ነገሯ በቃ ዜሮ፣ ጸባይ ዜሮ፣ ሌላስ ሁሉ ነገር ዜሮ ናት። ስለዚህ የሰው ልጅ ደግሞ ምንም ባይኖረው ፀባይ ሊኖረው ይገባል አይደል? ከሰው ጋር ለመኖር ው ፀባይ ያስፈልጋቸዋል። ጸባይ ከሌላችሁ ምን ቆንጆ ብትሆኑ ምን የሆነ ነገር ብትሆኑ ሰው ዘንድ ተቀባይነት አይኖራችሁም። እና ለጸባይ ይኖራችሁ ፀባይ ካላችሁ ከማንም ትለምዳላችሁ መኖር ትችላላችሁ ማለት ነው እና ይቺ ደግሞ በዚህ አኳኋኗ ከማንም ሰው ጋር አትለምድልህም። አንተ ራሱ ከጎረቤት ታጣላለች፣ ከቤተሰብ ታጣላለች፣ ከሁሉ ሰው፣ ከጓደኛ ታጣላለች ማለት ነው። ሰምተል እንዴ? አንተ ፍቅርን ባየህበት እንዴት ይችን ይችን ቀውጢ ልጅ ይዘህብን ትመጣለህ? ምን አስበህ ነው አንተ ራስህ እንዴ? አመጣጧን ራሳታቸዋ፣ ልክ ካሜራ ላይ ምናምን ነገር የምትመስለ ድሮ የምታቀው በቃ የልጅነት ጓደኛ እኮ ነው የሚመስለው መቼ እንድትላመዱ እና በዚህ ልክ እንደታወነችው ራሱ አላውቅም ማለት ነው። አንዳንድ ሰው ላቸው ያለው ደፋር ነው። ለማንኛውም ፉፉ ውሸት እንደሆነ እኔ አውቅ ያለሁ፣ ብዙዎቹ ራሱ ይገባቸዋል ብዬ ተስፋ አደርጋለሁ። መቼም እውነት ነው ብለው ይሄን አያስቡም። እሱ የመጣው ፍቅርን ለማናደር ነው። እንደገና ደግሞ ፍቅር ለእኔ ቦታ አላት ወይ ትወደኛለች ምናም ብሎ ለማለት ነው። እሱም ደግሞ እንደምትወደው አሳይተዋለች። ምክንያቱም አታውራኝ ስትለው በጥፍ ያቀመሰችውም ለዛ ነው። እንዴት አታውርኝ ትለኛለህ ምናም ብላ ማለት ነው። እንደገና ደግሞ ተናዳለች። አላስፎግ ማለት ላለመናደድ፣ ሰው ላለማስፎገር ሞክራለች፣ ግን ተናዳለች። በልጅቷ በሁሉ ነገር ተናዳለች እና ነገር ግን ፍቅር ታውቃላችሁ ቻይናት እና ብዙ ነገር ያሳለፈ ሰው ይሄ ኖርማል ነገር ማለፍ አያቅተውም። በዛ ነው እንጂ ልጅቷ እንኳን ፍቅርን አይደለም እኛን እራሱ አናደናለች። በጣም ነው የተናደርንባት ማለት ነውና ለማንኛውም እንዳይደገም ይች ልጅ እንዳታመጣብን። ሰምተሃል ፉፉ፣ ይች ልጅ እንዳታመጣብን። እንዴ በጣም አይን አውጣ ናት። የምሬን ነው የምላችሁ። እኔ ዳሳቀችኝ፣ ጉንጭን ስትጠርግለት ማለት ነው። እስቲ አንድ አንድ አዛኝ ሰው ግን ይናለ ምንድነው የሚባለው? ይሁን አሽቃባጭ ሰው ታውቃላችሁ፣ እቺ ልጅ ማለት በቃ እንደዛ ናት።